የሐዋሳ ከተማ አስተዳደር ከንቲባ በአቶ መኩሪያ መርሻዬ የተመራው ልዑካን ቡድን በሐዊላ ቱላ ክፍለ ከተማ ጉብኝት ሲያደርጉ በዋናነት የቡና ምርታማነት ለመጨመር እንዲያስችል ከወቅቱ ጋር ተያይዞ የቡና ችግኞችን የመትከል መርሃግብር አከናውነዋል። ከዚህ ባለፍ በሌማት ትሩፋት መርሃግብር በዶሮ፣ በወተት፣ በእንቁላል በቤተሰብ ደረጃና በማህበር ተደራጅተው ውጤት እያስመዘገቡ ያሉትን ተዘዋውሮ ተመልክተዋል። በዚሁ ጊዜ የሐዋሳ ከተማ አስተዳደር ከንቲባ አቶ መኩሪያ መርሻዬ ያለንበት ወር የሚያዝያ ወር እንደመሆኑ መጠን የቡና ችግኞችን መትከል አስፈላጊ ሰለሙኑ ተናግረዋል። ከዚህ አኳያም ጠቀሜታው እየጎላ ነው ብለዋል። የቡና ችግኝ ማዚያ ላይ የመትከያ ወቅት ነው። ሁለት ነጥብ አምስት ሄክታር ላይ ዛሬ ላውንቺንግ አድርገናል። ከዛሬ ጀምሮ ወደ አራት መቶ ሺህ የሚጠጋ ችግኝ የቡና ምርጥ ዘር ይከፋፈላል ተብሎ ይጠበቃል። ይህንን ላውንች አድርገናል። አንደኛው የመጀመሪያ ሱን ነው ጉብኝት ያደረግ ነው የቡና ምርታማነቱንም አማነቱንም ባለሙያዎች ሲያነሱልን ከአስራ ሁለት ኩንታል በሄክታር በላይ ምርታማነት እንዳለ ነው ያነሱት። እንደ ሲዳማ የቡና ምርታማነቱ ወደ 11 እየተጠጋ ነው። ግን እዚህ ላይ ሀዋሳ አለ ተብሎ አሁን ባለሙያዎች ያቀረቡት፣ በቀጣይም ጥናቶችም ካሉ በተገቡ የሚጠናም ሆኖ አሁን ላይ ለእኛ ግን ያቀረቡ ከአስራ ሁለት ኩንታል በላይ ፐር ሄክታር ማንሳት እንደሚቻል የተሻለ ምርታማነት አለ የሚለው ነው ያነሱት። አሁን አሁን የቡና ምርትና ምርታማነት እንዲጨምር አርሶ አድሩ በቂ ግንዛቤ ከማግኘቱ የተነሳ የተለያዩ ሰብሎችን በማንሳት የቡና ችግኞችን እየተከለ መሆኑን ገልጸዋል። አሁን ላይ እንደውም እንሰትና የተለያዩ ነገሮችን በማንሳት ጫትን አንስቶ በቡና የመተካት ባህር ዛፍን አንስቶ በቡና የመተካቱ በስፋት የተዘመተበት ስለሆነ ይህንን ለማበረታታት በዚህም ደረጃ ከተማችንም ላይ የቡና ምርታማነቱ ላይም እንደ ፓኬጅ ተቀርጾ መሰራት ያለበትም ስራ እንደሆነ ማሳያ የሚሆኑ ስራዎችን አይተናል ነው የሀዋሳ ከተማ አስተዳደር ግብርና መምሪያ ኃላፊ አቶ ገነነ ጋዕላሳ የእንስሳት ሀብት ልማትን ለማሳደግ እየተሰሩ ያሉ ስራዎች ተናግረው፣ በተለይም በአትክልትና ፍራፍሬ ስራ አጥ ለሆኑ ዜጎች ተጠቃሚ እያደረገ ስለመምጣቱ አብራርተዋል። እንስሳት እንስሳት ሀብት ልማት በዚህ በአትክልትና ፍራፍሬ በኩልም እየተሰራ ያለው ስራ በጣም አመርቂ ስራ የሆነበት ሁኔታ ያለው። አትክልት ግን በአመት ሶስቴ ስለሚመረት የተጠቃሚነቱም ከትንሽ ቦታ በደንብ ከተያዘም ከምርታማነትም ከገቢም አንጻር ከፍተኛ ገቢን ስለሚያስገኝ አሁን ወጣቱም ሆነ ሌላ አምራች ወደዛ ወደ አትክልት አቅጣጫውን ቀይሮ እያመረተ ያለበት ሁኔታ ነው ያለው። ጉብኝት ከተደረገባቸው ማህበራት መካከል አቤኔዘር እንቁላል አምራች አንዱ ሲሆን የማህበሩ ሰብሳቢ ደግሞ አዲስ ገነት ጎልያድ ስትሆን መንግስት ባመቻቸላቸው እድል ተጠቅመው የራሳቸውንም ሆነ የሌሎች ህይወት መለወጥ እንደቻሉ ታብራራለች። በዚህም ደስተኛ ስለመሆኗም ትናገራለች። ስንነሳ በባዶ ነበረ። ዛሬ ላይ ከ ዘጠኝ መቶ በላይ እንቁላል እየጣለልና ከ ሺህ ሰላሳ ሰባት ውስጥ እንደ እግዚአብሔር ፈቃድ ከሆነ ዛሬ ከ ዘጠኝ መቶ በላይ ይሆንልናል። እና አሁን የራሳችን ካፒታል አለን። ህይወታችንን እየመራን ነው፣ ቤተሰቦቻችንን እያስተዳደርን ነው፣ ለህብረተሰቡም እየጠቀምን ነው። ከኛ ስር ደግሞ አራት ሰራተኞች አሉን፣ እነሱም በየወሩ ደሞዝ አላቸው። ኩሳቸው ሲታይ የሚያስጠላ ሊመስል ይችላል፣ ነገር ግን በጣም ደስ የሚል ስራ ነው። የሀዌላ ቱላ ክፍለ ከተማ አስራ ሁለት ቀበሌዎች አሉት ያሉት የሀዋሳ ከተማ አስተዳደር ከንቲባ አቶ መኩሪያ መርሻዬ አርሶ አደሮችን ለመደገፍ እንደ መንግስት እየተሰራ ስለመሆኑ አብራርተዋል። በከተማ አስተዳደሩ ከ2 መቶ ከ1ሺ 8 መቶ ሄክታር በላይ በመኸርም የሚለማ እርሻ አለ። ይህንንም እርሻ በተገቡ መደገፍ በዘር፣ በማዳበሪያ፣ በአቅርቦት በተሻለ መልኩ አቅርቦቱ የተሳለጠ ሆኗል። የማዳበሪያ አቅርቦት ከምንፈልገው በላይ የተሳካ ነው። በዚህ ዓመት በግብርናው ዘርፍ እየተመዘገቡ ያሉ ውጤቶችን አጠናክሮ በማስቀጠል የአርሶ አደሩን ምርትና ምርታማነት በማሳደግ ረገድ በቀጣይ ከፍተኛ ትኩረት በማድረግ ይሰራል ሲሉም ከንቲባው ተናግረዋል። በአጠቃላይ በግብርናም ዘርፍ፣ በእርሻ ዘርፍ እየተሰሩ ያሉ ስራዎች አበረታች ናቸው። ከተማችን ሸማች ብቻም ሳይሆን አምራችን ራሱን ችሎ ዩኒቨርሲቲዎች በመካከላችን ይገኛሉ። የተለያዩ ተቋማት ሆቴሎች አሉ። ለዛ የሚሆነው አብዛኛው ግብአት ከዚህ ከኛው ነው እየተመረተ የሚገባውና ለዚሁ ያለንን ምቹ ሁኔታ በመጠቀም ይህንን የግብርናውን ዘርፍም ለማገዝ ለማጠንከር፣ ጉድለትን የመሙላት የጉብኝቱ አካል ነው ያደረግ ነው። በዚህ አገባ ድጋፍ አድርገናል።